የተወደዳችሁ የክርስቶስ ቤተሰቦች አባቶች እናቶች ወንድሞች እና እህቶች በወደደን ባከበረን በአንድያ ልጁ በኢየሱስ ክርስቶስ ብዙ ሰላምን ሰላምታ እላችኋለሁ እንደምን ዋላችሁ እግዚአብሔር ይመስገን እንደምን ሰነበታችሁ እግዚአብሔር ይመስገን እንደምን አላችሁ እግዚአብሔር ይመስገን ቸርነቱ የባህሪ የሆነ አምላካችን እግዚአብሔር በምሕረት በቸርነት ስለመበየን ሰዎችን ቀን ደግሞ ተሰብስበን እንድናመሰግነው ባርኮ ቀድሶ ስለሰጠን ስሙ ለዘላለም የከበረና የተመሰገነ ይሁን። የወላዲተ አምላክ የቅድስት ድንግል ማርያም ረድኤት የአባቶቻችን በረከት በሁላችን ላይ ይደርብን። እንደ አምላካችን እንደ ለ እግዚአብሔር መልካም ፈቃድ ሰሙነ ሕማማት ተጀመርን። ዛሬ አራተኛ ቀን ላይ እንገኛለን። በዛሬው ዕለት የሚታሰበው የአሁን ጸሎተ ሐሙስ ነው። እንደሚታወቀው በየዓመቱ በታላቅ በስግደት በጸሎት ከሚከበሩ በዓላቶች አንዱ የሆነው ጸሎት ሐሙስ ነው ማለት ነው። ስለዚህ ስለ ጸሎት ሐሙስ የምንነጋገርበት የትምህርታችን ርዕስ የሚሆነው በዮሐንስ ወንጌል ምዕራፍ 13 ቁጥር 7 ስድስት ላይ ያለ ይሆናል። ጌታ ሆይ አንተ የኔን እግር ታጥባለህን በሚደርስ ተማራለ ጌታ ሆይ በርስኪ አንተ የኔን እግር ታጥባለህን አንተ የኔን እግር ታጥባለህን አይለ ቃሉን የተናገረው ሐዋርያው ቅዱስ ጴጥሮስ ነው ዛሬ በጸሎተ ሐሙስ ተደረገው ከተከናወረ መካከል አንዱ ሕጽበተ እግር ስለሆነ ስለ ሕጽበተ እግር በሰፊው የሚነገርበት በወንጌልም ተጽፎ የምናገኘው እጅግ የሚገርም እና ድንቅ የሆነ ሶስት አምላካችን ያን በዘመነ ስጋዊው በመዋለ ስጋዊው ያደረጋቸው ነገሮች አንዱ ማለት ነው። በነገራችን ላይ ኢየሱስ ክርስቶስ ደቀ መዛሙርቱ እግራቸው እንዳጠባቸው የመዘገበልን የነገረን ያስተማረን የጻፈልን ወንጌላዊ ቅዱስ ዮሐንስ ብቻ ነው ይህንን ጉዳይ የጻፈው። ተዘገበው ማን ብቻ ነው አልኳችሁ? ወንጌላዊ ቅዱስ ዮሐንስ ብቻ ነው። ሶስቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ አልጻፉም። ያው ዮሐንስ ከጻፈው በቂ ነው ብለው። ዛሬ ጸሎተ ሐሙስ ይባላል ብያቸዋለሁ። በጣም ሰፊ ትርጉም ትንታኔ ያለው ነው። እንደ ጊዜያችን እንደ ሁኔታው ደግሞ አጠራጣሪያን እና ያጠለቅልን ልንመለከት እንችላለን። በዋናነት ከሚታወቀው ጸሎተ ሐሙስ በመባል የሚጠራው ይሄ ከሳምንት ሁሉ የተለየ መንገድ የሚጠራ ነው። አስቡ የእግዚአብሔር ልጆች፣ ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ ብዙ ሐሙሶች በየሳምንቱ አልፈዋል አለ ተቆጣጥረዋል ተቆጥረዋል። ብዙ ሳምንቶች አልፈዋል ተደጋግመዋል። ግን ይሄኛው ሐሙስ እጅግ በጣም የተለየ ነው። እጅግ በጣም የተለየ የሰለየው ስለሚያደርገው ራሱ በዓሉ እንኳን በእለቱ ተሰይሟል ማለት ነው። አምስት ሰው በብዙ መንገድ የተሰየምበት ነው ነገር አለ እና እና ምንድን ነው ልዩ ያደረገው በተለየ መንገድ እንዲከበር እንዲታሰብ የሚያደረገው ምንድን ነው ማለት በራሱ በስያሜውም እንደምንሰማው እንደምንረዳው እንደምንገነዘበው ለሰማ አጥራሩ ክብር ይባውና ጌታችን አምላካችን መላእክታችን ኢየሱስ ክርስቶስ ከመያዙ በፊት ከመሰቀሉ አንድ ቀን ቀድሞ በጌቴሴማኒ ስለጸለየ ነው። ስለአደረገ ነው ስለጸለየ ነው። አስተውሉ የእግዚአብሔር ልጆች። የክርስቶስ ወደዚህ ያለ መምጣት ለሁለት ነገር ነው። ለስንት ነገር? ለሁለት ነገር ነው። አንደኛው ለቤዛነት ሲሆን፣ ሁለተኛው ደግሞ ለአራያነት ነው። ክርስቶስ ለእነዚህ ለሁለት ነገሮች መጥቷል፣ ለቤዛነትና ለአራያነት። በመስቀል ላይ ተሰቅሎ ሥጋውን ቆርሶ ደሙን አፈሶ ለዓለም ሁሉ ቤዛ የሚሆን ነው። እንደገናም ደግሞ እርሱ በሚሰራው ስራ በሚሰራው ስራት አራያው ብሎ ለሰው ልጆች ሁሉ የሚያገለግል ሰው ማለት ነው። ለምን አምላካችን ኢየሱስ ክርስቶስ ጸልዮ ጸልዩ ብሎ አስተምሮናል አይደለ? አምላካችን መድኃኒታችን ኢየሱስ ክርስቶስ ጾሞ ደግሞ ጹሙ ብሎ አዝዞናል አይደለ? እሱ ከ40 ቀን ከጾመ በኋላ ነው ጾሞ ብሎ የሚያስተማረው ማለት ነው። የጾም ጥቅሙ እንዲገባል ማለት ክርስቲያኖች ዝም ብለው እንዲያበቃ ለጊዜ ማሳለፊያ ብለው ሳይሆን ጥቅም እንዳለው እንዲገባቸው፣ እንዲረዱት፣ እንዲገነዘቡት እሱ ጽሙ ጽሙ ብሎናል። ያ ብቻ አይደለም በዮርዳኖስ በዴዋንስ ተጠምቆ ደግሞ ብሎናል ያመነ የተጠመቀ ይድናል ብሎ ነግሮናል። ስለዚህ በድምቀት ከእግዚአብሔር የሚገኝ ልጅነት እንዳለው ይነግረን ነው። እሱ መጠመቁ በቁየት ኑሮት አይደለም። በእሱ መጠመቅ ልጅነትን ለማግኘት ወይም ለማደስ አይደለም፣ ለእኛ ልጅነት እንዲሰጠን እሱ ተጠምቋልና። ስለዚህ አምላካችን ኢየሱስ ክርስቶስ ጠቅለለ ባለ መንገድ ለምን መጣልን? ለቤዛነትና ለዓላያነት ነው። ለዛ ነው አምላካችን ኢየሱስ ክርስቶስ በጌቴሰማኒ ሶስት ጊዜ ተመላልሶ ምን ያለው የጸለየው። ማለት በዚህ የተነሳ ለደቀ መዛሙርቱ ምን አስተምራቸዋል? ስርዓተ ጸሎትን አስተምራቸዋል። አይደል? ስርዓተ ጸሎትን ብቻ ሳይሆን የሚጸልዩትን ጭምርኮ አስተምራቸዋል። ምን ብለን እንጸልይ ብለው ሲጠይቁት ምን አለ? አንተ ሙሰል አባታችን ሆይ የሚለውን ጸሎት እኮ ያስተማሩ የማንም አይደለም ጌታችን። በጌታችን ኢየሱስ ክርስቶስ ወንጌላዊ ያሉ ይህንን ደጋግመው ጽፎ እናገኛለን። ስለዚህ ትልቁ ጸሎትም አባታችን ሆይ። በነገራችን የጸሎት ሁሉ መጀመሪያ ምንድን ነው? አባታችን ሆይ ማለት። የጸሎት ሁሉ መደምደሚያው ማሰሪያው አባታችን ሆይ። በአባታችን ሆይ በአቡነ ዘበሰማያት ጀምረን በአቡነ ዘበሰማያት ደግሞ ምን እንላለን፣ እንጨርሳለን። ማሳረጊያ ነው። በነገራችን ላይ በትልልቅ ገዳማቶች፣ በትልልቅ አድባራቶች ራሱን ችሎ አሳራጊ አባቶች አሉ። ምድባቸው አገልግሎታቸው ስራቸው ማሳረግ ብቻ ይሆን ማለት ነው። ሰዓታ ሲቆም ማህሌ ሲቆም በየማል በየማሉ ምን ይሰጣል ማለት ነው። አሁነ ዘበ ሰማይ ይሰጣል እዚሁ ሲሰግዱ የዋላቸው ስራቱ የታቸው ማለት በማል በማል ምን አለ አሁን ዘበ ሰማይ ይታልጻል ማለት ነው። ስለዚህ የጸሎት ሁሉ መጀመሪያ የጸሎት ሁሉ ማሰሪያ ምንድነው? አባታችን ወይ ዘበሰማያት አቡነ ሰማያት የሚለው ጸሎት ነው። ስለዚህ የጸሎትንም ስርዓት ጸሎትንም ጭምር ያስተማረ ነው አምላካችን መድኃኒታችን ኢየሱስ ክርስቶስ እና የጸሎትን ጥቅም ደግሞ ሲነግራቸው ምን ብሏል? እሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚጸልይበት ጊዜ ደቀ መዛሙርቱ ደክሟቸው ነበርና ተኝተው ተኝተው ነበር። እዴ ሶስት ጊዜም ሂዶ ሲጸልይ እነሱ አልሰሙ አላዩ። ስለዚህ ምን አላቸው? ካሁን ድረስ ተኝታችኋልን? ተግሁ ወጸልዩ፣ ከመይ ተባው ሰበንሱት፣ ወደ ፈተና እንዳትገቡ ተግዳችሁ አስተሳሰብ የማቴዎስ ወንጌል ምዕራፍ 26 ቁጥር 41 ላይ የምናገኘው አይደለም ወደ ፈተና እንዳትገቡ ተንታችሁ ጸልዩ ብሎ ያስተማረ ኢየሱስ ክርስቶስ ነው። አርያነቱ ለዚህ ነው። ሰው ከፈተና ወደ ፈተና ከመግባቱ በፊት ፈተና ስለደረሰበት ብቻ ሳይሆን ችግር ስለደረሰበት ብቻ ሳይሆን ስለታመመ ሳይሆን ስላጣ ሳይሆን ስለገረጣ ሳይሆን ሰማይና ምድሩ ግልብጥ ስላለበት ብቻ ሳይሆን በየትኛውም ሰዓት መጸለይ እንደሚገባ ኢየሱስ ክርስቶስ ሲነግረን፣ ያውም ወደ ፈተና ከመግባታችን አስቀድሞ መጸለይ ደግሞ ከፈተና እንደሚጠብቅ ከፈተና እንደሚያወጣ ከፈተና እንደሚያድን ሲናገር ምን አለ? ወደ ፈተና እንዳትገቡ ተዳጨው ሀ እኛ ቤት ነው ሰጠው። በፈተናው ሰዓት ነው ወይስ ወደ ፈተና ከመጣችሁ? በሀዘናችን ጊዜ ወይስ በደስታችን ጊዜ? በማግኘታችን ጊዜ ወይስ በማጣራችን ጊዜ? በውድቀታችን ጊዜ ነው ወይስ ደግሞ በተነሳን ጊዜ? ሁሉ ነገር በተሟላልን ጊዜ ነው? በየትኛው ሰዓት ነው እግዚአብሔር የምንፈልገው? በየትኛው ሰዓት ነው ጸሎት የሚመጣልን ለመጸለይ ልባችን የሚነሳሳ ለማመስገን ልባችን የሚነሳሳው በየትኛው ያውሳል? እናስተውሎ ብሎች ሰው በማግኘቱም በማጣቱም በመደሰቱም በማዘኑም ጊዜ ሁሉ ምን ማድረግ አለበት? መጸለይ መቻል አለበት። ማመስገን መቻል አለበት። ስለተደረገልን ነገር ሁሉ ተመስገን ብሎ ማመስገን ይገባል። ስላልተደረገልን ነገርም ሁሉ ማመስገን ይገባል። ለምን? ያልተደረገው ራሱ ስለሚጎዳን አይደለም ስለሚጠቅመው የተከለከለው ነው። ስለዚህ ስለሚጠቅመን አይደለም። ስለዚህ እግዚአብሔር ሲሰጠንም ሲከለክለንም በምክንያት ስለሆነ ተመስገን ማለት አለብን። ስለዚህ ራስዎ አምላካቸው ኢየሱስ ክርስቶስ ቁስቁስ በኋላ ምን ያሉ የሚለው ዘመሩ አበላ የክርስቲያን ወጉ ይሄ ነው። የክርስቲያን ደንቡ ይሄ ነው። እንዲያው ዝም ብሎ አላለህ ገብቶ ማለት አይደለም። ከመስገን ማለት ያስፈልጋል ማመስገን፣ መጸለይ። ይህ ልምዳችሁ ሊሆን ይገባል። ስንወጣ ጸልየ፣ ስንገባም ጸልየ፣ ስንተኛም ጸልየ፣ ስንነሳም ጸልየን መሆን መቻል አለብን። ጸሎት መጥፎን ነገር እንኳን ወደ በጎ ይቀይራል። ወደ ምን ይቀይራል? እግዚአብሔር ነገሮችን ሁሉ ወደ በጎ ይቀይራል። አንድ ሰው ነበረ ይባላል እና ይህ ሰው ሁልጊዜ ምንም ነገር ቢመጣበት፣ በህይወቱ ቢደርስበት ሁሉም ነገር ለ ምንድን ነው? በጣም ትልቅ ክርስቲያናዊ ምላሽ ነው። ደስታም ሲመጣ ለበጎ ነው። ሀዘንም ሲመጣ ለበጎ ነው። ማጣትም ሲመጣ ለበጎ ነው። ማግኘትም ሲመጣ ለበጎ ነው። ትካዜም ሲመጣ ለበጎ ነው። ሁሉም ነገር ለበጎ ነው ማለት ትልቅ ነገር ነው እና ይሄ ሰውዬ ለበጎ ነው፣ ለበጎ ነው፣ ለበጎ ነው የሚለው ሁሉ ነገር እና በእምነት ቢመስሉትም በምግባር የማይመስሉት ሰዎች ጋር ነው አብረው የሚኖረው፣ ማለት ቤተሰቦቹ ማለት ነው። እሱ ይጾማል፣ እሱ ይጸልያል፣ እሱ ይሰግዳል፣ እሱ ያስቀድሳል፣ እሱ ጌዳን ያደርሳል፣ እሱ መሸጠባ ወደ ቤተክርስቲያን ይገሰግሳል፣ ይዘመራል፣ ያመሰግናል፣ ክርስቲያናዊ ሕይወትን በሚገባ ይኖራል። ቤተሰቦቹ ደግሞ በእሱ ጾም ጸሎት ይሰግዳል ማለት ነው፣ ሙሉ ይዛሉ ማለት ነው። አሁን አንተ ሁሉ ጊዜ ወደ ቤተክርስቲያን ጾም ምን አመጣህ? ከኛ ተለይተህ አላረክም፣ በህይወት እያለ ወይ የተሻለ ኑሮ አልኖርክ እያሉ በሱ ላይ ሙድ ይዛሉ ማለት በሱ ላይ ይቀልዳሉ ያሾፋሉ ማለት። አሁን በክርስቲያንነታችሁ የሚሰል የሚያሾፉ ሰዎች ይኖራሉ። በእምነታችሁ የሚያሾፉ ሰዎች ይኖራሉ። በጸሎታችሁ፣ በጾማችሁ፣ በስግደታችሁ፣ በምስጋናችሁ፣ በበጎ ነገራችሁ፣ በመመጽወታችሁ የሚያሾፉ ይኖራሉ። ግን ሁሉም ነገር ለምንድን ነው? እና ከዕለታት አንድ ቀን ሰውየው አስቀድሶ መጥቶ ምግብ ቀረበለን እና እዛ ምግብ እንደቀረበ ከመብላት በፊት ምን አለ ብያችኋል። እየሳለ የሳለ የቤታቸው ውሻ መጣች እና ያንን የቀረበውን ምግብ ከነ ትሪው ሊጎትታ ዛዋች። ሰማችሁ ነው። ከነ ትሪው ጎትታ ውሻዋ ምግቡን ይዛ ወጣች ማለት። ጸሎት ሳይጨርስ አሁን አንተም ቶም ትላለች እየጸለያችሁ ማህድ ቀሩ። ጸሎቱን ሳይጨርሱ አቶ ውሻ መጥቶ ከነ ትሪው ወጥቶ ከፊታችሁ ይዞባችሁ ቢሄድ ምን ምን ይሰማችኋል? አይ በቃ ልክ አይደለም ማለት ነው አይደል? ግብዞች ነው አይደል? ትክክል አይደለም

እሱ ግን መልሱ ምን ነበር? ከዛ በኋላ ትንሽ ቆየ እና እስኪ እንደው እንጀራ እንኳን በጣም ይሆናል ያስባል እ ትሪውን እጆሎ ከቤት ምን አለ ወጥቶ ሲፈልጋል አጣ፣ ትሪውንም አጣ። እስኪፈልግ ብሎ ግቢ ዞር እያለ ሲወጣ ድንገት ያ ቤት ተደረመሰ ከሱ በቀር በቤት ውስጥ የነበሩት እንዳለ ቤተሰቦቹ አለቁ። ያሰውዬ ግን ይግል በህይወት ምን አለ ስለዚህ ነገሮች ለምን ለምን ሆኑለት ሆኑ ሁሉም ነገር ለበጎ ነው የሚሆነው። እስኪ በዚህ መልኩ እንድንረዳው። በህይወታችን ውስጥ የደረሰብን ነገር ካለ፣ ያጋጠመን ነገር ካለ ሁሉም ነገር ለበጎ ነው። አባቴ እኔ እንዲጎዳ ይህን አድርግ እንበል ሊጠቅመኝ ነው እንጂ ሊያጠፋኝ ነው እንጂ ያከሰረ እግዚአብሔር ይህን አያደርግም። እንበል በጸሎታችን ይሄ ነገር ይኖራል ወገኖች። ስለዚህ ዝም ብሎ እንዲያው በእግዚአብሔር ፊት ቆሞ እነን እነን እነን ማለት ይቻልን? ለምን ጸሎት ስለምንለው ነገር ስለምንናገረው ነገር ስለምንጠይቀው ነገር እንረዳው ይገባል፣ ሊገባን ይገባል ለማስተዋል እንደምሳሌ አምላካችን እግዚአብሔር ይጠራ። ስለዚህ አምላካችን ምን አስተማረ? ትራተ ጸሎትንም ራሱ ጸሎትንም አስተምሯል። ስለዚህ ዛሬ ቀኑ ምን ይባላል? ጸሎተ ክርስቶስ ቅዱስ አምላካችን በጌቴ ሰማኒ የጸለየበት ቀን ስለሆነ ማለት ነው እና የሐዲስ ኪዳን ሐሙስም ይባላል። በነገራችን የሐዲስ ኪዳን ምን ሐሙስ ለምን? የብሉ ኪዳኑ መስዋዕት ያለፈበት የኦሪት መስዋዕት ያለፈበት መስዋዕት ኦሪት ያለፈበት የእንስሳቱ መስዋዕት ያለፈበት የሐዲስ ኪዳኑ መስዋዕት የተተካበት የሐዲስ ኪዳኑ የሐዲስ በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍስቶ ዓለምን እንደሚያድን ክርስቶስ አምላካችን ያበሰረበት የተናገረበት ዕለት የአዲስ ኪዳን ሀሙስ ይባላል። አዲስ ስርዓት የተሰራበት ብሉ ያለፈበት አዲስ የተካበት ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ምንድነው የሚለው? እራት ከበሉ በኋላ አንስቶ ባርኮ ሰጣቸው ምን ብሎ ነገ በመስቀል ላይ የሚቆረሰው ስጋ ይሄ የሚፈሰው ደም ይሄ ነውና እንካችሁ ብሎ ሰጣቸው ይላል። አማናዊ ስጋ አማናዊ ደም። ልክ እንደዛ የሚሆን የሚወሳ አለ። ክርስቶስ አማናዊ ስጋ ነው። አስተውሉ እግዚአብሔር የምንቀበለው ምሳሌያዊ አይደለም፣ መታሰቢያ አይደለም። አማናዊ ስጋ አማናዊ ደም፣ በመስቀል ላይ የተቆረሰ ስጋ የፈሰሰ ደም ማለት ነው። ስለዚህ ይሄ ነው ብሎ ስለሰጣቸው አዲስ ኪዳን ሐሙስ ተብሎ ሲነገር የሚስጥር ቀንም ይባላል፣ የሚባል አለ። በነገራችሁ ላይ ምን ቀን አልኳችሁ? የሚስጥር ቀን። ለምን? ከአምስቱ አዕማደ ምሥጢር አንዱ የሆነው ሚስጥረ ቁርባን ተሰራበት ስለሆነ፣ ከሰባቱ ሚስጥራተ ቤተክርስቲያን መካከል አንዱ የሆነው ሚስጥረ ቁርባን የተሰራበት ቀን ስለሆነ የሚስጥር ቀን ይባላል። ሰሪ ሐሙስ ነው። ስለታ ሐሙስ በዚህ ነው። ሌላው ደግሞ ህጽበታ ሐሙስም ይባላል። ለምን ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ያጠበበት ቀን ስለሆነ። ዮሐንስ ወንጌል ምዕራፍ 13 መነሻችንም ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ ማበሻን ወስዶ፣ ሽርጣ ሸርጦ፣ ውሃ ቀልቶ የደቀ መዛሙርቱን እግር ያጠበበት ጌታችን ኢየሱስ ክርስቶስ የደቀ መዛሙርቱ እግር ሲያጥብ፣ ግን ጴጥሮስ ምን አለ? አረ ጌታ ሆይ አንተ የኔ እግር እንዴት ታጥባለህ? መምህር ሆይ አንተ የኔ እግር እንዴት ታጥባለህ? ያልተለመደ ያልታየ፣ ከዚህ በፊት ሆኖ የማያውቅ መምህር የደቀ መዛሙርቱ እግር እንዴት ያጥባል? ደቀ መዛሙርቱ ግን የመምህሩ እግር ያጥባል አይደል? ይዘለበሽ ሁሉ አያውቅም በነቢያትም የሚል እንዴት ይሆናል? ወደ ስራው ወጣም ከባ

እንግዲህ ደግሞ ጫማ አልነበረም ብለን እናስበና አስቡት፣ ስንት ነገር አለ። አሁን ጫማ መጥቶ ገላግሎናል። ጫማ የማይነካው ነገር የለም። አሁን ደግሞ መኪና መጥቶ ገላግሎናል አይደል? ብዙ ነገር አስቡት። እዛ ስር እናንተ ግን ወርዶ እግራችሁን ሲያጥብ፣ እግራችሁን በሚያጥብበት ሰዓት ምን ይሰማቸዋል? እንኳን እግዚአብሔር ሰማያት ወምድር የሆነው ክርስቶስ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወርዶ የደቀ መዛሙርቱን እግር ሲያጥብ ሲነ ጴጥሮስ በጣም እነሱ ባደረገ ያስተላል በኩል በሌላ በኩል ኩ በጣም ከባድ፣ ለዛም ነው የከበደው። ጴጥሮስ እንዴት፣ ጌታ ሆይ አንተ የኔን እግር ታጥባለህን? በፍጹም አይሆንም አለ። በፍጹም ጌታችን መላይታችን ኢየሱስ ክርስቶስ ግን የመለሰለት ነገር ነበረ። ምን አለው? እግርህን ካላጠብኩህ እኔ ጋራ ፈንታ እኔ ጋር ህብረት፣ እኔ ጋር አንድነት። ስለዚህ ግን መታጠብ በዚህ ሰዓት ነው ቤት ውስጥ የተረታው በነገራችን፣ እንዴ ይህ ጉዳይ ከአንተ የሚለየኝ ከሆነ ከአንተ የሚለጥለኝ ከሆነ ከህብረቱ የሚያወጣኝ ከሆነ እግዲህ ብቻ ሳይሆን ራሴንም እጅንም ጭምር ለመሌት ማድረግ የሚገባል ነገር ሁሉ አድርጎ የተባለውን ምን ማረድ አለበት። ከክርስቶስ ህብረት ለማግኘት እኛ የምናደርገው ምንድን ነው? ከእግዚአብሔር ልጅነት ለማግኘት እኛ የምናደርገው አድርገን ልጅነት ምን በስሮ ልጅነት የምናገኘው ያ ልጅነት እንደሚያሰጥ አውቀን በአርባ በሰማንያ ቀናችንም በ ልጅነት እንደሚያሰጥ ባናት ወይም ደግሞ የማያሰጥ ቢሆን ኑሮ አናደርገው ነበር አለ። ስለዚህ የህብረት የአንድነት ጉዳይ ስለሆነ ከክርስቶስ ጋር ህብረትን ለማግኘት እድል ፈንታ ለማግኘት ጴጥሮስ እጆችንም እግር ራሴንም ጭምር እንጂ እግር የሚቻለ ለማጠብ ያለበት ክርስቶስ ግን አንድ ነገር መለሰለት። ሌላው የታጠቁ አካል ሁሉ ንጹ ነው፣ እግሮቹን ብቻ መታጠብ አለባቸው። ኢየሱስ ክርስቶስ ከዛም በኋላ እሽ ብሎ ጴጥሮስ እግሩ

ከዛ ደግሞ ያቺ ገንዘብ እንዳታመለኝ ሁሉ ይፈርስ ይሆን እንደው፣ እንደተለመደው ተሰውራ አመልጦ ደግሞ የገንዘብ ላጣ ይሆን እያለ አያስ ምንም የሚያስበው ነገር የለም። አንዳንዴ እኮ ስጋችን እዚህ ቁጭ ብሏል፣ መንፈሳችን ደግሞ ይላል። ሐሳባችን ይደርሳል። ምን እንደሚባል እንኳን ተሰማ ምን አቀ ይሁዳ ምንም አልሰማም ማለት ይላሉ ሊቃ። እና ስለዚህ እሱ ዝም ብሎ ታጥቦ ነበረ። ጴጥሮስ ጋር ሲደርስ ግን ጴጥሮስ እኔ አልታጠብም፣ ማነህ ይላሉ የለም እንደዛ ብቻ አይደለም፣ የተጀመረው ውስጥ በጴጥሮስ ነው። ጴጥሮስ ተከራከረ፣ ክርስቶስ መለሰ። ከዛ በኋላ መልሱን የተረዱ ደቀ መዛሙርቱ እሺ ብለው ሁሉም አስራ ሁለቱን ካጠሩ ይላል። አጥቦ ከጨረሰ በኋላ ክርስቶስ አምላካችን ምንድን ነው ያላችሁ? በሉ እናንተ ጌታችን መምህራችን ትላላችሁ፣ መልካም ነው፣ መልካም ብላችኋል። እኔ መምህራችሁ ስሆን፣ ጌታችሁ ስሆን የእናንተን እግር ካጠብኩኝ እናንተም ደግሞ እንደዚሁ ባል እንደዚሁ አሁን በዚህ ውስጥ ምን ተገባ ብላችሁ ታስባለች ምን ተገባ አራያነት አለ ትህትና አለ ፍቅር አለ ሶስት ነገሮች የሉም ሶስት ነገሮች ግን በተናገርኩት ክርስቶስ የመጣው ለቤዛነትም ለአራያነትም ስለሆነ በሁለተኛ ደረጃ ደግሞ አራያውን ካስተማራቸው ካሳያቸው በኋላ አሁን ክርስቶስ ሁልጊዜ ምን ነበር የሚያደርገው? መጀመሪያ ያስተምራቸዋል አይደለ? ከዛ ደግሞ ወደ ተግባር አይደለም እንዴ? በዚህ ዓለም እንደዛ መጀመሪያ ቴዎሪውን፣ ከዛ ደግሞ ተግባሩን አይደለ? እዚህ ጋር ስለዚህ ግን ተቀየረ። የተመሳሰላቱ መጀመሪያ ምን ሆነ ተግባር። ያደረኩትን አስተውላችኋል ወይ? ተረድታችሁታል ወይ? ተገንዝባችሁታል ወይ? ይሄን ያደረኩትን ነገር ካስተዋላችሁ ተገነዘባችሁ እናንተም እንደዚሁ አድርጉ ለማለት ነው። አርአያ ሊሆናችሁ። መምህር ነው ብሎ መኮፈስ ብቻ ጥቅም የለውም። እንግዲህ እግዚአብሔር መንግስት አያወርሱ። ለዛ ነው ፓውልም ፓትሪ ያርጉ። አስቡ እንግዲህ በዛ እርግናቸው፣ በዛ እድሜ፣ በዛ ደግሞ የጤና ማጣት ተንበርክከው እግር የሚያቁጥኮ ሌላ ትልት ነው። አርአያነቱን ስለሰጠ ነው ክርስቶስን ለመምሰል

ቅድም እንዳልኳችሁ መምህር የደቀ መዝሙር እግር አጥቦ አያውቅም። የተጀመረው በክርስቶስ ነው። ስለዚህ ሌዋን ሳፎ ትትና ዘመጠነ ዘትትና እንዲህ አይነት ትና ምን አይነት ትትና መምህር ብቻ ሳይሆን አምላክ የሆነው ንጉሥ የሆነው ጌታ የሆነው ፈጣሪ የሆነው ሰውን በእጁ የፈጠረው እግዚአብሔር የሰውን እግር ወርዶ ተንበርክኮ ያጡ ስያስ ከዚህ በላይ ፍቅር ምናል? ይህ ፍቅሩ የሚያሳይ እና ክርስቶስ ይህን አድርጎ ከባዙ ግበሩ ለዚህ እኔ እንደ ወደድኳችሁ እርስ በርሳችሁ ተዋደዱ ብሏልና እንደ ለጓደኞቻችሁ ለባረንጆቻችሁ ማለት እንደዚሁ ክርስቶስ ወደውናል። ክርስቶስ እንደወደደን እኛም እርስ በርሳችን ልንጓደድ ይገባል። ክርስቶስ እንደወደደን እርስ በርሳችን ልንጓደድ የሚገባ ነው። ይህንን ካላደረግን እግዚአብሔር እንወደዋለን ማለት አንችልም። ዮሐንስ በመልኩ ይላል፣ አንተ አብሮ ያለውን ባለንጀራህን የምታየውን ጓደኛህን ወንድምን ሳትወድ የማታየውን እግዚአብሔር እንዴት ወደዋለሁ ትላለህ? አንተ ውሸታም ነው። በጣም የሚገርም ሰው አንዳንድ ሰው እግዚአብሔር ብዙዎች የሚመስሉ ሰው አለ። በጣም ለአምልኮቱ ለአገልግሎቱ ለቤተክርስቲያን ቀናይነት ያለው የሚመስል ማለት ነው። ፍቅር ግን የተራ ፍቅር ከሱ የራቀ እንደ በረሃ ዛፍ የደረቀ ህይወት ያለው አለ ፍቅር የሌለ ሃይማኖት በቃ ይደረ ከዛ ነው እዛያል ከድርቅ ሁላችን ቢሰሙ አሜን። ስለዚህ ክርስቶስ ምኑን ገልጾልናል ማለት ነው፣ ፍቅሩን ገልጾልናል። እና ዛሬ በዋናነት የሚታሰቡ ነገሮች እዚህ ናቸው። አክሲያን ሐሙስ ነው፣ ጸሎት ነው። ጸሎት ሐሙስ እየተባለ የሚስትር ቀን ተብሎ በልዩ የሚከበር ክርስቶስ አምላካችን በአላዛር ቤት ሆኖ ነገ መስቀል ላይ